አሰላሙ ዓለይኩም ወረህመቱላሂ ወበረካቱህ። ውድ እና የተከበራችው የቻናሌ ቤተሰቦች እንዴት ዋላችሁ? እንደት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላሂ ረብል ዓለሚን። ዛሬ እንግዲህ እንደሚታወቀው የዓረፋ በዓል ነው ማለት ነው። ኢድ ሙባረክ ብያለሁ። ሁላችሁንም እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ ብያለሁኝ እህት ወንድሞቼ ማለት ነው። አልሐምዱሊላሂ እንኳን ለዚች ቀን አደረሰን አመት አመቱ ያደርሰን በሰላም በፍቅር ደግሞ የሚቀጥለውን አመት ከዚህ በበለጠ በደስታ የምናሳልፈው ያድርገን ማለት ነው። እንዲሁም ደግሞ ይሄ ኦርቶዶክስ እህት ወንድሞቼ ሰላማችሁ ስትይ በልልኝ። ዛሬ እንግዲህ አጠር ባለች ቪዲዮ መጥቻለ ማለት ነው እሱ ምንድን ነው ወደ ቪዲዮ ከመሄዳችን በፊት ያው ሼር ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ፕሊዝ አይከፈልበትም፣ እና እርስ በእርሳችን ብንተዳደግ፣ ብንረዳዳ፣ ብንተሳሰብ ጥሩ ነው ብዬ አስባለሁኝ። እና ሸር ላይክ ሰብስክራይብ ማድረጓን አትርሷት። በቃ አትለፏት ማለት ነው። እና እንተዳደግ፣ ማበረታታት ጥሩ ነው። በቃ ለሰው ልጅ ጥሩ ነገር መመኘት ጥሩ ነው። እና እንተዳደግ፣ እንረዳዳ፣ ላለን እንበረታታ እርስ በእርሳችን ማለት ነው። ዛሬ እንግዲህ ያጠርባለች ቪዲዮ ነው የመጣሁት ስላችሁ ደስ በምትል በምትል ብቻ ሳይሆን በቃ ደስ በሚል ሁኔታ በጣም ደስ በሚል በህይወቴ የተደሰትኩበት ቀን ነው። ዛሬ ጁማ ነው እንደገና አረፋ በዛ ላይ ደግሞ ደስ የሚል ቀን ነው ለእኔ ማለት ነው። የምሬነው ምላችሁ በጣም ነው ደስ ያለኝ ከምንም በላይ ዛሬ እንግዲህ ሴትዮ ማለት ነው ይህን የመሰለ ስጦታ ሰጥታኛለች ማለት ነው። ይህን የመሰለ ስጦታ በህይወታቸው እና በጣም ነው ደስ ያለኝ ማሰቡ ራሱ ማለት ነው። እኛ ልብስ ምናምን ላይ ነው ትኩረት የምናደርገው፣ እና እሷ ግን አስባ ይህንን የመሰለ የአላህን ቃል ቁርአንን ስጦታ ስለሰጠችኝ ከምንም በላይ ወላሂ በጣም ደስ ብሎኛል ማለት ነው። በህይወቴ የተደሰትኩበት ቀን ነው። እሷንም አላህ ኸይረ ጀዛዋን ይክፈላት እና እኔንም ደግሞ አውቄ ለአማ የምጠቅም አላህ ያድርገኝ። ቁርአን ወላሂ፣ ከምንም በላይ እስኪ አብረን እንየው ማለት ነው። እና በጣም ነው ደስ ያለኝ ወላሂ፣ ላዚም አለቀስኝ ሁሉ። ከዚህ በላይ ደስታ እንደ ቤተሰብ ደስታ ከዚህ በላይ የለም። እና በህይወታቸው ስጦታ በእርግጥ የስጦታ ትንሽ የለውም ደግሞ ግን፣ እንደዚህ ያለ ቃል ቁርአንን ስትሰጡ እንዴት ነው ማሰብ፣ አለ ራሱ በቂ ነውና ቢስሚላ ይውልኝ። ማሻአላህ፣ ተባረከ ረህማን። ሴትዮዋ ላይ ያለች ባይዘወይ እኔ ዛሬ ብቻ አይደለም ሁለተኛ ጊዜዋ ነው ማለት ነውና፣ ቁርአን በግሩፕ እቀራለሁ ታውቃለች እና ሌሊት እስከሚያልፍ ድረስ አንድ ሀርፍ ብትሆንም ራሱ አንድ ሁሩፍም ብትሆን ለእኔ ትልቅ ናት። ና ሰዓት ላፊ ድረስ ነው ቆይቼ ከኩሽና ቶሏል በጣም እና፣ ግሩፕ ላይ ስቀራ ሁልጊዜ ታያኛለች እና አሁን ላይ እሷ ጀምዬ ወይ ደግሞ ቃሊት ገዛ ስትሄድ በአረበኛ ስጽፍ ደስ ይላታል ማለት ነው እቃዎች የቸገረኝ ባረበኛ ስጸፍ ደስ ይላታል እና በቃ፣ አለ አደለ በሃይማኖት ጎበዝ የሆነ ሰው ይረዳል። በቃና እስኪ ዛሬ ይህን ልስጥሽ ብላ ይህን የመሰለ የአላህን ቃል ቁርአንን በስጦታ መልክ ሰታኛለች ማለት ነው። እኔ ላይ ዱአ አድርጉላት፣ ለሷም አላ ኸይር ጀዘዋን ክፈለው ለእኔም ደግሞ ሀፍዝ ለሌላው እማ የሚጠቅም አላህ ያድርገኝ፣ ለሁላችንንም አላ ቁርአንን ሀፊዝ ያድርገን። እና ወላሂ በጣም ነው ደስ ያለኝ፣ ከምንም በላይ ማለት ነው። እና ደግሞ እዚህ ሲም ልብስ አለ። እዚህ ጋር ሻርፕ ነው። እዚህ ጋር ደግሞ ቀሚሶች ናቸው። አሳያችኋለሁ ማለት ነው። እና እስኪ ቁርአኑን አብረን እናያለን። ቢስሚላህ እዩልኝ ማለት ነው። ቁርአኑ ግዲ ማሻአላህ ተባረክ ራህማን ይዩ ዝም ብዬ ካሜራ ውስጥ መግባት ስላልፈለግኩ ነው። ይሄ ሪሞት ነው ባይ ዘ ወይ፣ ታውቁታላችሁ ሁላችሁም ስለምታውቁት ይሄ ራሱ ሪሞት ነው ማለት ነው። ይሄ ማለት ነው፣ ይሄ ራሱ ሪሞት ነው። ዝችጋር ለምሳሌ እስኪ ልንቀው፣ ባትሪ የለውም። መቀረጽ ብስ መሃመድ የቀየረ በራስ ጊዜ ያስቀራል ማለት ነው። ይች ደግሞ እዚች ጋር እንደዚሁ ማለት ነው። አብራ የመጣችው ከቁርአኑ ጋር ማለት ነው። እና ደስ ብሎኛል ወላሂ። ላዚም አሞላቸው ዱዓ አድርጉልኝ ወላሂ እንደ ቁርአን አልሀፊዝ እንደሆን ዱዓ አድርጉልኝ። ሌላው ቀሪ ነው ወላሂ። ይሄ አብሮ ነው የመጣው፣ ግን ቃኢዳ የለውም አብሮ ማለት ነው አለኝ። እኔ እራሴ ገዛሁት፣ ግን እዚህ ጋር አብሮ ቃኢዳ የለውም ማለት ነው። እና ሪሞቱ እንደዚህ ነው እና ማሻላ ተባረክ፣ ይሽ ማለት ቢስሚላህ ይበልልኝ። ማሻላ ማሻላ። ከዚህ በላይ ደስታ አለ ውዶቼ? የምር ከዚህ በላይ ደስታ የለምና ለሷም ለኔም እንደው አድርጉልን። ወላሂ እኔ ደስ እንዳለኝ እናንተንም ደስ እንደሚላችሁ ተስፋ አለኝ ማለት ነው። ወላሂ ከዚህ በላይ ደስታ የለም። በህይወቴ የተደሰትኩበት ቀን ነው እላቸዋለሁ ውዶቼ። እና ስጦታ ይሄን ይመስላል የኢድ ስጦታ የእናንተ ስጦታ ምንድን ነው እስቲ ላይ አስቀምጡልኝ እኔ በዚህ መልኩ ነው የተደሰትኩት ዛሬ አልহামዱሊላህ ረብል በህይወቴ ትልቅ ትልቅ በቃ ከምንም በላይ ትልቅ ስጦታ ማለት ይሄ ነው ማለት ነው እና አላህ ደግሞ ሀፊዝ አድርጎኝ ሌላውን ኡማ ለሌላው ላይ ቤተሰቦቼ ለጓደኞቼ ለወደፊት የሚጠቅም ያድርገኝ ያረብ እና በዱዓችሁ አስቡኝ ማለት ነው እሷ እንደዚህ አስባ ይሄንን ስጦታ ላበረከተችልኝ እኔ ደግሞ አላ ሱብሃነሁ ተዓላ ሀፊዝ አድርገኝ ላለው ማሮቼ እና ላይ እንደዚህ ነው የዛሬ ስጦታዬ በዚህ መልኩ ነበር ማለት ነው እናንተ እስኪ የዛሬ ስጦታቸው ምን ነበረ እስኪ ኮሜንት ላይ ጻፉልኝ ማለት ነው እና ማሻላ ተባረክ ረህማን ላይ እንደዚህ ደስ በሚል ቀን ነው ዛሬ ያሳለፍኩት ደስ ብሎኛል ማለት ነው ውዶች እዚህ ጋር የራሱ ቻርጀር አለው ማለት ነው እዚህ ጋር የራሱ ቻርጀር አለ ዲንት ነው ማለት ነው። ሪሞትን ቻርጅ ማድረግ አለው እና ባይዘቦይ ሁሉ ነበር የምመኘው ማለት ነው። እንደዚህ ግን ከዚህ በፊት አንጥታልኝ ነበረ ኢትዮጵያ ላይ ህጂ ላኩት ማለት ነው ነው እና እሷ ስለምትቀራ ያው እኔ እዚህ ስላለው እንኳን አለኝ። በአማረኛም ብዙ አሉኝ። እኔ እንትኖች እነዚህ ለምሳሌ እነዚህ እዚህ አሉ እነዚህ ሐዲስ ምናምን፣ ይሄ አለኝ እኔ አላጣም። ሲጀመር የሆን አሁን ዩቲዩብ ላይ ስገባ ምናምን ዘነጋኝ እን እንጂ እነዚህ ነው እንትን እላለሁኝ። በተቻለኛ አቅም ሞክራለሁ ማለት ነው። እነዚህ መሰለ አሉኝ። እነዚህ ከኢትዮጵያ ነው ይዤ የመጣሁት ባይቀርማቸው ማለት ነው። ስመጣ ከኢትዮጵያ ይዛቸው የመጣሁት ናቸው። እነዚህ ማሳያቸው የዛሬ ስጦታዬ ነው። ሴትዬ በዚህ ሜልኮ ስጦታ አበርክታልኛለች ማለት ነው። ለሷም ለእኔም አድርጉልን ውዶቼ። በዚህ መልኩ ኢድን አሳልፍ ያለው እኔ ደስታ እንደሚያስደስታችሁ አልጠራጠርም። እስኪ ኮሜንት ላይ አስተያየት ሀሳብ ካላችሁ አስቀምጡልኝ ማለት ነው። እና ደስታ የላካፍላችሁ ብዬ ነው ውዶቼ። ስለተከታተላችሁኝ አመሰግናለሁኝ። በድጋሚ ሸር፣ ላይክ፣ ሰብስክራይብ በማድረግ ከበደ ሳሲሁን ማለት ነው። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ባይባይ፣ ባይ፣ ኸይር። አሰላሙ አለይኩም ብያለሁ።